እንደሚታወቀው ሁሉም የአረብኛ ፊደላት የራሳቸው መጠሪያ ስያሜ አላቸው። ታዲያ አስተውለን ከሆነ የዛ መጠሪያ ስያሜ የሚጀምረው በዛው በራሱ ፊደል ነው። ለምሳሌ ባእን ፊደል ብንወስድ ይህ ፊደል ባ ተብሎ ይጠራል። ስሙ የሚጀምረውም በዛው በራሱ በባ ፊደል ነው። ለምሳሌ ይህ ፊደል ኑን ፊደል ተብሎ ይጠራል። ስሙም የሚጀምረው በማን ፊደል ነው? በዛው በኑን ፊደል ነው የሚጀምረው። ይሄ ሁሉም የአረበኛ ፊደላቶች ላይ የሚሰራ ህግ ነው ከአንድ ፊደል በስተቀር እሱም ማነው? አሊፍ ፊደል ነው አሊፍ ፊደል ስሙ አሊፍ ነው የሚባለው። ነገር ግን ስሙ የሚጀምረው የመጀመሪያው ፊደል አሊፍ አይደለም፣ ይልቁንስ ሀምዛ ነው። ስለዚህ ስሙ በአሊፍ የሚጀምር ፊደል የለም ማለት ነው። ጥሩ ጥያቄው እዚህ ላይ ነው። ታዳ በአሊፍ የሚጀምር ፊደል ያላገኘ ነው ለምንድን ነው? በአሊፍስ መጀመር ይቻላል? ሀምዛ ማለትስ ምን ማለት ነው? በአሊፍና በሀምዛ መካከል ያለው ልዩነትስ ምንድን ነው? ይህን ማወቃችንስ የቁርአን አቀራራችን ላይ ምን አይነት ለውጥ ሊያመጣ ይችላል? ወይም ደግሞ ምን ትርጉም አለው? ለእነዚህ ሁሉ ጥያቄ መልስ ከፈለግን መልስ የሚገኘው በአሊፍና በሀምዛ መካከል ያለው ልዩነት በደንብ ጠንቅቀን ስንረዳ ነው። ስለዚህ እስኪ ልዩነታቸውን እንመልከት። ከዛ በፊት ግን እነዚህ ሁለቱም ፊደላቶች ምን አይነት አቀማመጥ፣ ምን አይነት ቅርጽ፣ ምን አይነት አመጣጥ እንዳላቸው እንመልከት። ከአሊፍ እንጀምር። በመጀመሪያ ደረጃ አሊፍ ፊደል በቁርአን ውስጥ የሚሆን ከቁርአን ውጭ ባሉ ጽሁፎች በአጠቃላይ አራት አይነት ቅርጾች ወይም ደግሞ አራት አይነት አቀማመጦች ይኖሩታል። የመጀመሪያው አሊፍ ፊደል ከላይም ሆነ ከታች ምንም ምልክት ሳይኖራት ራሷ አሊፍ ብቻዋን ስትመጣ ነው። ለምሳሌ قرار የሚለው ቃል ላይ እንዳለችው ማለት ነው። ሁለተኛው ደግሞ የጩብ ቅርጽ ያላት ወይም ደግሞ አሊፍ ኺንጀሪያ ተብላ የምትጠራዋ ስትሆን ከቃላት ላይ በትንሹ ተጽፋ የምናገኛት ናት። ለምሳሌ هذا የሚለው ላይ እንዳለችው ማለት ነው። ሦስተኛው ደግሞ አሊፍ ከመድ ፊደል ጋር ወይም ደግሞ ከመድ ምልክት ጋር አብራ ስትመጣ ነው። ለምሳሌ ዱዓ የሚለው ላይ እንዳለችው ማለት ነው። ቁርአን ስንቀራ አሊፍን በዚህ መልኩ ካገኘናት እስከ አምስት ሐረካ ድረስ ልትሳብ ትችላለች። አራተኛ የቃል መጨረሻ ላይ በዚህ መልኩ ስትመጣ ማለትም የያ ቅርጽ ላይ ከላይ ተቀምጣ ስናገኛት ነው። የዚህን ጊዜ ደግሞ አሊፍ መቅሱራ ተብላ ትጠራለች። ለምሳሌ አላ የሚለው ላይ እንዳለችው ማለት ነው። እዚህ ላይ የዚችን የያእ ቅርፅ ወይም ደግሞ የዚች ነጥብ የሌላት አሊፍ የምትቀመጥባት የያእ ቅርፅና ያችኛይቱን ዋናዋን የያ ፊደል ልዩነታቸው ምን እንደሆነ በሌላ ቪዲዮ የምናይ ይሆናል። በጥቅሉ እነዚህ ሁሉም አራቱም ቅርጾች ወይም ደግሞ አቀማመጦች አሊፍ ተብለው ይጠራሉ። ወደ ሀምዛ ደግሞ ስንመጣ ሀምዛ አምስት አይነት ቅርጾች ወይም ደግሞ አቀማመጦች ይኖሯታል። የመጀመሪያውና በብዛት የሚታወቀው ሀምዛ ከአሊፍ ከላይ ወይም ደግሞ ከስር ተቀምጣ ስትመጣ ነው ለምሳሌ አዕራቦ ሐምዝ ከላይ ስትመጣ ማለት ነው። ኢብራሂም ሐምዝ ከአሊፍ ከስር ስትመጣ ማለት ነው። ሁለተኛው ቅርጽ ደግሞ ሐምዝ ብቻዋን ስትመጣ ነው። ለምሳሌ ጃአ እንደሚለው ማለት ነው። ሶስተኛው ከያእ ፊደል ከላይ ሆና ስትመጣ ነው። ለምሳሌ አልባሪኡ እንደሚለው ማለት ነው። አራተኛው አሊፍ ላይ የዚች አይነት የሷድ ቅርጽ የምትመስል ምልክት ስትመጣ ነው። ይቺ ቃል የምትመጣው ያው ሁሌ የቃል መጀመሪያ ላይ ብቻ ነው ልትመጣ የምትችለው፣ የቃል መካከል ላይ ልትመጣ አትችልም። ለምሳሌ አልኪታብ የሚለው ላይ ያለው አይነት ይመስል ማለት ነው። ይቺ አይነቱ ሐምዝ ሀምዘትል ወስል ተብላ ትጠራለች። ታዲያ ይቺ ምንም ሐረካ የለላት ሀምዘትል ወስል እንዴት እንደምናነባት በሌላ ቪዲዮ የምናይ ይሆናል። አምስተኛውና የመጨረሻው ሀምዛ በዚህ መልኩ ትመጣለች። በቁርአን ውስጥ አንድ ጊዜ ብቻ ነው የምትመጣው፣ ልክ እዚህ የቁርአን ቃል ላይ እንዳለው ማለት ነው። እንግዲህ እስካሁን አሊፍና ሐምዛ ምን ምን አይነት ቅርጽ ምን ምን አይነት አመጣጥና አቀማመጥ እንዳላቸው በሰፊው አይተናል። አሁን ደግሞ በመካከላቸው ከቅርጽ በተጨማሪ ከቅርጽ እና ከአቀማመጥ ባለፈ በጣም በርካታ ልዩነቶች አሏቸው። እነዛን ልዩነቶች እናያለን። ከቁርአን የተለያዩ ምሳሌዎችን እያመጣን በሰፊው እንለማመዳለን። የመጀመሪያው ልዩነት አሊፍ ፊደል አናባቢ ፊደል ስትሆን፣ በተቃራኒው ሐምዛ ግን ራሷ ተነባቢ ፊደል ናት። ምን ማለት ነው? አዎ አሊፍ ፊደል እኛ በፈለግነው መልኩ ለመሳብ የምታገለግል የመድ ፊደል፣ ድምፅን ለመሳብ ጎተት ለማድረግ የምታገለግል የመድ ፊደል ስትሆን ከሁለት እስከ ስድስት ሐረካ ድረስ ልትሳብ ትችላለች። በአንጻሩ ደግሞ ሐምዛ መሳብ የማትችል ፊደል ናት። ልክ እንደ ማንኛውም ፊደል ድምጿ የሚሳብ አይደለም። ድምጿም አ የሚል ድምፅ ነው ያላት ልክ ሌሎች ፊደላቶች ላይ እንደምናየው ማለት ነው። ለምሳሌ በ ፊደል በ

ን ሊ እስኪ እዚህ አንቀጽ ላይ ስንት የአሊፍ እና የሃምዛ ቅርጽ እንዳለ ልትነግኙ ትችላላችሁ። ትንሽ ልጠብቃችሁ። ጥሩ፣ በአጠቃላይ እዚህ የቆራን አንቀጽ ላይ አሊፍ ፊደል አምስት ቦታዎች ላይ ስትመጣ ሃምዛ ፊደል ደግሞ ሶስት ቦታዎች ላይ መታለች። በእነዚህ አሊፍ ፊደል የመጣችባቸው ቦታዎች ላይ አሊፍ ፊደል ቅድም እንዳልነው መሳብ ትችላለች። ለምሳሌ ማ የሚለው ላይ ሁለት ሐረካ ትሳባለች። ቆኢመተን የሚለው ላይ ደግሞ እስከ አምስት ሐረካ ድረስ ትሳባለች። ምክንያቱም እዚህ የመድ ምልክት ስላለ ማለት ነው። በተጨማሪም ደግሞ አላ የሚለውም ላይ ልክ እንደዚሁ አሊፍ መቅሶራ ሁና መታለች፣ እስከ አራት ሐረካ ድረስ መሳብ እንችላለን። ስለዚህ አሊፍ ፊደል አስፈላጊ በሆነ ጊዜ መሳብ የምትችል ፊደል ሲሆን በተቃራኒው ወደ ሃምዝ በምንመጣበት ጊዜ ደግሞ መሳብ አትችልም። ለምሳሌ እዚህ የቁርአን አንቀጽ ላይ ሶስት ጊዜ መታለች ብለናል። በሶስቱም በተለያየ ሐረካን የመጣችው በፈትሓ በከስራ በቦማ መታለች። ለምሳሌ አው የሚለው ላይ በፈትሓ ማለት ነው፣ አትስብም። አው ሁለተኛ፣ ቃኢመተን ኢ እዚህ ላይ አትስብም። አትስብ ሶስተኛ፣ ኡሱሊሃ ሱ በማ ማለት ነው። እዚህ ልክ እንደዚሁ አትሰብም። ስለዚህ በጥቅሉ አሊፍ ፊደል አናባቢ ስትሆን፣ አናባቢና የምትሳብ ፊደል ስትሆን፣ ሀምዛ ግን ተነባቢና የማትሳብ ፊደል ናት። ይህኛው ነጥብ እንግዲህ ወደ ሁለተኛው ልዩነት ያመራናል። ሁለተኛው ልዩነት አሊፍ ፊደል ሀረካዎችን አትቀበልም። አትቀበልም ሀረካዎች ስንል ፈትሃ፣ ከስራ፣ ቦማ። ለምን ከተባለ ቅድም እንዳልነው አሊፍ ፊደል አናባቢ ናት እነዚህም ደግሞ ሐረካዎች ደግሞ አናባቢዎች ናቸው። አናባቢ ላይ ደግሞ አናባቢ ተጨምሮ ሊመጣ አይችልም። ይሄም ማይሆን ነገር ስለሆነ፣ በአንፃሩ ሐምዛን ብንመለከት ደግሞ ሶስቱንም ሐረካዎችን ትቀበላለች። ሐምዛ ሶስቱንም ሐረካዎች የምትቀበል ፊደል ናት፣ ፈትሐንም፣ ከስራንም፣ ዶማንም። ለምን ከተባለ ቅድም እንዳልነው ሐምዛ ተነባቢ ፊደል ስለሆነች ሐረካዎችን መቀበል ትችላለች። ለሁለቱም ከቁርአን ምሳሌ እንመልከት

እንደሚለው ማለት ነው። በመሆኑም ሁሉም ላይ እንደምናስተውለው ሐምዛ ሐረካዎችን ተቀብላ ሐረካዎችን የምናገኝባት ፊደል ናት። ሶስተኛው ልዩነት አሊፍ ፊደል የቃል መካከልና መጨረሻ ላይ እንጂ የቃል መጀመሪያ ላይ ፈጽሞ ልትመጣ አትችልም። በአንፃሩ ሐምዛ ፊደል ደግሞ የቃል መጀመሪያም ላይ መካከልም ላይ መጨረሻም ላይ ሁሉም ቦታ ላይ መምጣት ትችላለች። ታዲያ ለምንድን ነው አሊፍ የመጀመሪያ ወይም ደግሞ የቃል መጀመሪያ ላይ ልትመጣበት ያልቻለችበት ምክንያት ከተባለ እስካሁን ካልነው ጋር የሚገናኝ ነገር ነው። ምን ማለት ነው? አሊፍ ፊደል እስካሁን ምንድናት ብለናል? አናባቢናት። አናባቢናት ማለት ደግሞ ምን ማለት ነው? ሁሌም ሱኩን ናት ማለት ነው። በአረብኛ ቋንቋ ደግሞ አንድ ቃል በሱኩን ሊጀመር አይችልም፣ ፈጽሞ ሊጀመር አይችልም። ወይም ደግሞ አረቦች አንድ ቃል በሱኩን አይጀምሩም። ስለዚህ አሊፍ ሁሌም የቃል መጀመሪያ ላይ ልትመጣ አትችልም ማለት ነው። ይልቁንስ የቃል መካከልና መጨረሻ ላይ ግን ልትመጣ ትችላለች ልክ እነዚህ ቃላቶች ላይ እንደምናስተውለው እንደምንመለከተው ማለት ነው። በአንፃሩ ደግሞ ሀምዛ ፊደል በሁሉም ቦታ ላይ መምጣት ትችላለች ልክ እነዚህ ቃላቶች ላይ እንደምናስተውለው። እንግዲህ እነዚህ ዋና ዋና የሚባሉ የአሊፍና የሀምዛ ልዩነቶች ናቸው። ሌላው ማወቅ ያለብን እነዚህ ሁለቱ ፊደላቶች ይለያያሉ ማለት አብረው ተጣምረው ሊመጡ አይችሉም ማለት አይደለም። በጣም በርካታ ሁኔታዎች ላይ አሊፍ እና ሀምዛ ተጣምረው አንድ ላይ ሲመጡ እናገኛቸዋለን። እስኪ የተወሰኑትን እንመልከት። አንደኛ አሊፍ መጀመሪያ ላይ መጥቶ ሀምዝ ደግሞ ከሱ ቀጥሎ ሲመጣ ነው። የዚህን ጊዜ መደል ሙተሲል የሚባል የመድ አይነት ይፈጠራል። ለምሳሌ ቃለ ቃኢሉም ሚንሁም እንደሚለው አይነት ማለት ነው። ሁለተኛው ደግሞ በተቃራኒው ሀምዝ መጀመሪያ ላይ መጥቶ አሊፍ ሁለተኛ ላይ ሲመጣ ነው። የዚህን ጊዜ ደግሞ መደል በደል ተብሎ የሚጠራ የመድ አይነት ይፈጠራል። ለምሳሌ አመነ፣ አደመ፣ አኸሯ እንደሚለው ማለት ነው። ሶስተኛው ከሀምዝ ቀጥሎ ሌላ ሀምዝ ሲመጣ ነው። ልክ እዚህ አንቀጽ ላይ እንዳለው ይመስል ማለት ነው ቁል አአንቱም አዕለሙ አሚላህ እዚህ ላይ አንድ ማወቅ ያለብን ሁለት ተመሳሳይ ፊደላቶች በተከታታይ ከመጡ በምናንንበት ጊዜ ትንሽ ጠንከርና ከበድ የማለት ነገር አለ በተለይ ደግሞ ሀምዝ ፊደላቶች ሀምዝ ፊደል ጎን ለጎን ተከታትለው ከመጡ ትንሽ የመክበድና የመጠንከር ስሜት ይኖረዋል አአንቱም አአ አአ ስንል ትንሽ የመክበድ ስሜት ይኖረዋል ለዛም ነው ከነዚህ ከሁለት ተከታታይ ሀምዝ ፊደል ቀጥሎ አይን ፊደል ከመጣ ሀምዝ እና ሀምዝ በተከታታይ መጥተው ከነሱ ቀጥሎ አይን ፊደል ከመጣ ደግሞ ለየት ያለ አነባብ ይኖረዋል። ለምን ከተባለ ያው እንደሚታወቀው አይን ፊደል መውጫ ቦታው ከሀምዝ ጋር በጣም የተቀራረበ ነው። ያ ደግሞ ሶስቱንም በተከታታይ ስናነባቸው ትንሽ ድምፅ ላይ የሚከብድና ጠንከር የሚል ስሜት ስለሚፈጥር አረቦች መሀል ላይ ያለችውን ይቺን ሀምዝን ፊደል በግልጽ አያነቧትም። ምንድ ነው የሚያደርጓት በስሱ ነው የሚያነቧት ማለት ነው። ለምን ከተባለ አሁን እንዳልኳችሁ መውጫ ቦታቸው የተቀራረበ ስለሆነ እና በተከታታይ ሶስቱንም ግልጽ አድርጎ ለማንበብ ስለሚያስቸግር መሀል ላይ ያለችውን ሀምዝ በስሱ እንድትነበብ ያደርጓታል። ይህ ነገር ቁርአን ላይ አንድ ቦታ ላይ ብቻ ነው የመጣው። ለዛ ነው እዚህ ቁርአን ላይ እንደምናስተውለው ይቺ ሁለተኛዋ ሀምዝ ፊደል ላይ የዚህ አይነት ምልክት ተቀምጦባት እናገኛታለን። ስለዚህ ስናነብ ብለን በግልጽ አናነብም። መሃለኛዋን ሀምዝ በግልጽ አናነባትም። አዕጀሚዩ ዓረቢይ አዕጀሚዩ ዓረቢይ ልክ እንደዚህ በስሱ ነው መሃል ላይ ያለችውን ሀምዝ የምናነበው እንጂ በግልጽ አአ ብለን ማንበብ ትንሽ ድምፅ ላይ የሚቸግርና የሚከብድ ስሜት ስለሚፈጥር በግልጽ አናነባትም፣ ሙሉ ብሉም ደግሞ አናጠፋትም ማለት ነው። አዕጀሚዩ ዓረቢይ በዚህ መልኩ እናነባለን። ይህ አይነት አነባብ ከረሱል ዓለይሂ ሰላቱ ወሰላምም ከሰሓቦችም የተገኘና ሲቀባበሉት የመጣ የቁርአን አነባብ በመሆኑም ጭምር በዚህ መልኩ ማንበብ ይኖርብናል ማለት ነው። በጥቅሉ አሊፍና ሀምዛ ይለያያሉ። አንደኛ አሊፍ ፊደል የዚህ አይነት ቅርጾች ሲኖራት ሃምዛ ፊደል ግን የዚህ አይነት ቅርጾች ይኖራታል። ሁለተኛ አሊፍ ፊደል አናባቢ ስትሆን፣ ሃምዛ ግን ተነባቢ ፊደል ናት። ሶስተኛ አሊፍ ፊደል ሁሉንም ሐረካዎችን የማትቀበል ስትሆን፣ ሃምዛ ግን በተቃራኒው ሁሉንም ሐረካዎችን የምትቀበል ፊደል ናት። አራተኛ አሊፍ ፊደል የቃል መካከልና መጨረሻ እንጂ የቃል መጀመሪያ ላይ ልትመጣ አትችልም። ሃምዛ ግን ሁሉም ላይ የቃል መጀመሪያም፣ መካከልም፣ መጨረሻም ላይ የምትመጣ ፊደል ናት። በጥቅሉ እንግዲህ የሁለቱን ፊደላት ልዩነት በደንብ ጠንቅቀን ማወቃችን የቁራን አቀራራችን ላይ በጣም ትልቅ ተጽዕኖ እንዳለው ቅድም በምሳሌዎቹ በደንብ አይተናል። ስለዚህ ልዩነታቸውን በደንብ መገንዘብና በደንብ ማወቅ ይኖርብናል። የዛሬው ቪዲዮአችን እንግዲህ ይሄን ይመስል ነበረ። በጣም በርካታ ጥቅሞችን እንዳገኛችሁበት ተስፋ አድርጋለሁ። እንደዛ ከሆነ ደግሞ ለሌሎችም ወንድምና እህቶች እንዲዳረስ ላይክና ሼር ማድረግ እንዳይረሳ። የዚህ አይነት ሌሎች ትምህርቶች በየጊዜው ሲለቀቁ ቶሎ ቶሎ እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዲሁም ደግሞ የደወል ምልክቷን መጫን እንዳትረሱ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ ዓለይኩም።